አሁን የመካከለኛው ምስራቅ ውጥረት ይበልጥ እያየለ መጥቷል። ከወትሮውም ቢሆን የሰላም አየር የተጠማው መካከለኛው ምስራቅ ደም አፋሳሹ የእስራኤልና ሐማስ ጦርነት ሳይበርድ አድማሱን አስፍቶ ሌላ ግጭትን ካዋለደ አስር ከባድ ቀናት ተቆጥረዋል። በእነዚህ ቀናት በቀጣናው እስራኤል ኢራንን በማጥቃት ተጀምሮ ወደ ለየለት ግጭት ገብተው ሚሳኤል እየተተኳኮሱ አጸፋዊ ምላሽ በመሰጣጣት ተጠምደዋል። የእስራኤልና ኢራን ግጭት ወደ ከፋ ደረጃ እየተሸጋገረ የዓለም የሰላም ጠንቅ እንዳይሆን በተሰጋበት ክስተት ታዲያ ትናንት አዳሩን ደግሞ አሜሪካ በኢራን የኒውክለር ተቋማት ላይ ጥቃት ፈጽማለች። ይህ ጥቃት ደግሞ ቀድሞ ሲፈራ የነበረውን አሜሪካን ስቦ ወደ ግጭቱ የማስገባት ስጋት ወደሚታይ እውነታ የቀየረ መሆኑ እየተነገረ ነው። ሁሌም ቢሆን በአወዛጋቢ ንግግራቸውና በማይገመት ውሳኔያቸው የሚታወቁት የአሜሪካው ፕሬዝደንት ትራምፕ በኢራንና እስራኤል ግጭት ጣልቃ ስለመግባት ወይም ሌላ መፍትሄ ስለማፈላለግ በሳምንታት ውስጥ አሳውቃለሁ ባሉ በጥቂት ቀናት ጊዜ ትናንት ሌሊቱን በኢራን ጥቃት ስለመፈጸማቸው ለዓለም ይፋ አድርገዋል። ምሽቱን በኢራን ላይ የተፈጸመው አስደናቂ ወታደራዊ ጥቃት በስኬት መከናወኑን ለዓለም አሳውቃለሁ። የኢራን ቁልፍ የኒውክሌየር ተቋማት ሙሉ በሙሉ ወድመዋል። አሜሪካ ሶስት የኢራንን የኒውክሌር ተቋማት በቦምብ መደብደቧን ያስታወቁት ትራምፕ በጥቃቱ ኢላማ የተደረጉት ደግሞ ፎርዶ፣ ናታንዝና ኢስፋሃን የተባሉ የኒውክሊየር ጣቢያዎች ናቸው። በአሜሪካ ጥቃት ኢላማ የሆነው ፎርዶ የኒውክሌር ጣቢያ ከዋና ከተማዋ ቴህራን በስተ ደቡብ ከ200 ኪሎ ሜትር በላይ ርቀት በሚገኝ ተራራማ አካባቢ ያውም ከመሬት በታች በጥልቅ ዋሻዎች ውስጥ የተሰራ ነው። ኢትዮጵያውያን ይህንንና ሌሎች የኒውክለር ተቋማቶቿን ከመሬት በታች በጥልቅ ዋሻዎች ውስጥ የገነባች በመሆኑ እስካሁን ድረስ እስራኤል በኢራን ሰማይ ዘልቃ በፈጸመችው ጥቃት የኒውክለር ተቋማቱን እንዲያሰበችው ማውደም አስቸጋሪ አድርጎባታል። ለዚህም ይመስላል እንዲህ አይነቱን ሚስጥራዊና ጥልቅ የመሬት በታች ዋሻዎችን የማፈራረስ አቅም ያላት ብቸኛዋ ሀገርናት የሚባልላት አሜሪካ ጥቃቱን የፈጸመችው አሜሪካ። ለዚህም ቢ ሁለት ቦምብ ጣይ አውሮፕላንን ጂቢዩ 57 የተሰኝና 13,000 ኪሎ ግራም የሚመዝነውን አደገኛውን ቦምብ መጠቀሟም ተጠቁሟል። ይሁን እንጂ ለኒውክሌር ማበልጸጊያነት የሚውለውን ዩራኒየም አሜሪካ በቦታው ላይ ጥቃት ከመፈጸሟ በፊት ኢራን ቀድሚያ ያውጥቸው ወደ ሌላ ቦታ አዛውርደዋለሁ ብላለች። ለዲፕሎማሲያዊ ስራ ባቀኑበት ቱርክ ኢስታንቡል ሆነው መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ከባዱንና ሁሉንም ቀይ መስመር አልፋለች ብለዋል። ኢስላማዊ ሪፐብሊክ ኢራን ግዛቷን፣ ሉዓላዊነቷን፣ ደህንነቷንና ህዝባዋን ከጥቃት መከላከሏን ትቀጥላለች። የአሜሪካንን ብቻ ሳይሆን የእስራኤልንም ጥቃት ለመከላከል ሁሉንም አማራጮችን ትከተላለች። የአሜሪካና የእስራኤል ጥቃት የተባበሩት መንግስታት ድርጅት ቻርተንና የዓለም አቀፍ ህግን የሚጥስ ነው። ውጥረት የነገሰበት የመካከለኛው ምስራቅን ዓለም ጭንቀት ላይ ሆኖ በአንክሮ የሚመለከተው ሆኗል። እርግጥ ቀጣናው ለአለም ለዓለም ኢኮኖሚና ጂኦፖለቲካዊ እንቅስቃሴ ከፍተኛ ድርሻ ያለው ነው። አሁን ደግሞ የአሜሪካን ጥቃት ተከትሎ የሆርሙዝ የባህር ወሽመጥ እንዲዘጋ የቀረበውን የውሳኔ ሀሳብ የኢራን ፓርላማ አጽድቆታል። ከ30 እስከ 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ባህር በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ የሚንቀሳቀስበት ወሽመጥ ነው። ምንም እንኳን የባህር ወሽመጡ እንዲዘጋ የኢራን ፓርላማ ቢያጸድቀውም የመጨረሻ ውሳኔ ግን ለሀገሪቱ ከፍተኛ የጸጥታና ወታደራዊ ባለስልጣናት የሚሰጥ ይሆናል። ይህ የባህር ወሽመጥ ከተዘጋ ደግሞ የነዳጅ ዘይት ከፍተኛ ዋጋ ጭማሪ ከማሳየቱም በላይ የአቅርቦት እጥረትም ሊፈጥር ይችላል። ለዚህም ነው የመካከለኛው ምስራቅ ውጥረት ከራሱ አልፎ ዳፋው ለተቀረው ዓለም የሚደርሳል የሚባለው።